ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። ማንም በማይመለከትበት ጊዜ እናንተ ማን ናችሁ? ማንም በማይመለከትበት ጊዜ እኔ ማን ነኝ? በክርስቲያን ጓደኞች ፊት ማስመሰል አልፈልግም። እግዚአብሔር ሁሉንም ነገሮች ሁል ጊዜ እንደሚያይ ማወቅ እፈልጋለሁ። እሱ የማያየው የማደርገው ወይም የማስበው ወይም የምናገረው ምንም ነገር የለም። እኔ እንደማስበው ከሆነ በትንሽዬ ነገሮች ታዛዥ መሆን በሕይወታችን ላይ ትልቅ ለውጥ ያመጣል። ታሪኮቼን በሙሉ ሰምታችኋል እና እዚህ ጋር ቆሜ እንደገና ለነገራቸው አይደለም። ወደ መጽሐፍ ቅዱስ ትምህርት ቤት መሄዳ አልቻልኩም፣ ነገር ግን ወደ መንፈስ ቅዱስ ትምህርት ቤት ሄጃል። እሱም ማለት እኔ እንደምገምተው ከሆነ እግዚአብሔር እኔን እንደ ጥናት ምርምር ተጠቅሞብኛል እና በቀን ተቀን ህይወቴ አብሮኝ ተጉዟል። ሁሉንም ነገር ሳደርግ ቤት ከማጽዳት ጀምሮ ግሮሰሪ ሱቅ ስሄድ አብሮኝ ነበር እና እግዚአብሔር በጣም ትልቅዬ፣ በጣም አስፈላጊ የመጽሐፍ ቅዱስ መሮዎችን በቀን ተቀን በማደርጋቸው ትንሽዬ ነገሮች አስተምሮኛል። ማለቴ በጣም ትልቅዬ ነገሮች። ታማኝነት ምን እንደሆነ የተማርኩት በግሮሰሪ ሱቅ ውስጥ ነው። የግሮሰሪ ጋሪውን ወደ ቦታው መልሹ እሺ አሁን ስሙኝ፣ ነገሩ ይሄ ነው። ከአርባ አመት በፊት አሁን የማደርገውን ነገር እንዳደርግ እግዚአብሔርን አምነው ነበር። በዛን ጊዜ አምስት ሰዎች ያሉበት የመጽሐፍ ቅዱስ ትምህርት ማክሰኞ ማታ በመኖሪያ ክፍሌ ውስጥ አስተምር ነበር። አዎ፣ የጀመርኩት በሁሉም ፊት ለፊት እያጨስኩና አጭር ቀሚስ አድርጌ ነበር እና ያ ችግር እንደነበረው አላውቅም ነበር። ነገር ግን ብዙም ሳይቆይ እግዚአብሔር ተጨማሪ ልብሶችን ማድረግ እንዳለብኝ ነገረኝና ሰማችሁኝ። የትንሽ ደቂቃ ይቅርታ አድርጉልኝ፣ በእናንተ ህይወት ውስጥ ጣልቃ ገብቼ እንደ እናታችሁ ሆናለሁ። አንዳንዶቻችሁ አንዳንድ ጊዜ ተጨማሪ ልብስ ማድረግ አለባችሁ። ለምሳሌ እዚህ ጋር ትንሽ ወደ ታች ጎትቱት፣ ወይም እዚህ ጋር ትንሽ ወደ ላይ ጎትቱት ማለት ነው። አንዳንድ ሰዎችን አይና መስታወት የላቸውም ብዬ አስባለሁ። ችግር ውስጥ ከመግባቴ በፊት አቆማል። እግዚአብሔር ለእኔ መንገድ የጀመረው እንደዛ ነው። የግሮ ሰሪ ጋሪውን መልሰሽ አስቀምጩ። ሱቁ ያንቺ ቢሆን ሌሎች ሰዎች እንዲያደርጉ የምትፈልጊው ነገር አድርጊ። አሳዛኙ ነገር ይህ ነው። ሁለት ዓመት ወስዶብኛል። ሁለት አመት የግሮ ሰሪ ጋሪውን እግዚአብሔር የነገረኝ ቦታ ሁልጊዜ ታዛዥ ሆኖ ለማስቀመጥ ሁለት ዓመት ወስዶብኛል። ሁለት ዓመት ማለቴ፣ በግሮሰሪ ሱቅ ውስጥ ጦርነት ተፋልመናል። እርቧችሁ ትሄዳላችሁና የያዛችሁትን ትንሽዬ ገንዘብ ነውና በመያዣችሁ ውስጥ ማስቀመጥ ትጀምራላችሁ እና የምትፈልጉበት ነገር ቦታ ስትደርሱ ገንዘባችሁን ጨርሳችሁታል። የማትፈልጉትን እቃዎች ማውጣት ትጀምራላችሁ። ነገር ግን ያገኛችኋችሁ ቦታ ሄዳችሁ ከመመለስ ይልቅ የሆነ ቦታ ሁሉንም ነገሮች ታስቀምጣላችሁ። ከዛን እግዚአብሔር ያገኘሽ ቦታ ሄደሽ አስቀምጭ ይላል። ሰማችሁኝ። ግን ማንም እንደዛ አያደርግም። ሌሎች ሰዎች ያደርጉታል የሚለውን ሰበብ ማቆም አለብን። ምክንያቱም እናንተ እንደ ሌሎች ሰዎች አይደላችሁ። እናንተ በእግዚአብሔር ኃይል መጓዝ እፈልጋለሁ ያላችሁ ሰዎች ናችሁ። እናንተ ዲያብሎስን መቃወም የምትፈልጉ ሰዎች ናችሁ። ሸሽቶ እንደሚሄድ ታውቃላችሁ። ስለዚህ ትንንሽ ነገሮችን ማድረግ ጀምሩ። በዓለም ላይ ያሉ ሁሉም ክርስቲያኖች እንደ እውነተኛ ክርስቲያን መኖር ከጀመሩ፣ ኦ፣ በስማም፣ አንድ የምነግራችሁ ነገር አሁን በሀገራችን ውስጥ ያለው ችግር አይኖርም ነበር። እናንተም ኧረ ተይ ጆይስ፣ ሁሉም የፖለቲካ ችግሮች የኔ ጥፋት አይደለም ትሉ ይሆናል። እኔ እያልኩ ያለሁት ለዓለም ብርሃን ብንሆን ብዙ ሰዎች እግዚአብሔርን መውደድና እሱን ማገልገል ይጀምራሉ። ስለዚህ አለማዊ ለሆኑ ነገሮችና አሁን እየሆኑ ላሉ ነገሮች ብዙ ቦታ አይኖርም ነበር። ማንም በማይመለከትበት ጊዜ እናንተ ማን ናችሁ? ይሄ ትልቅ ጥያቄ ነው። ማንም በማይመለከትበት ጊዜ እናንተ ማን ናችሁ? ማንም በማይመለከትበት ጊዜ እኔ ማን ነኝ? በክርስቲያን ጓደኞቼ ፊት ማስመሰል አልፈልግም። እግዚአብሔር ሁሉንም ነገሮች ሁል ጊዜ እንደሚያይ ማወቅ እፈልጋለሁ። እሱ የማያየው የማደርገው ወይም የማስበው ወይም የምናገረው ምንም ነገር የለም። ይህም እናንተ ለማስፈራራት አይደለም እግዚአብሔር ይወዳቸዋል በጣም ብዙ ይቅርታዎች አሉ በጣም ብዙ ምረቶች አሉ እና ሁላችንም ስህተት እንሰራለን እና እግዚአብሔር እሱ የሚፈልገው ቦታ እስክንደረስ ድረስ አብሮን ይሰራል ነገር ግን ለውጥ ማምጣት አለብን የሆነ ቦታ ላይ ዝም ብለን ቆመን እግዚአብሔር ይቅር ባይ ነው እና ይወደናል እና ምረት ያደርጋል ብለን ማሰብ የለብንም ስለዚህ ምርጥ ህይወታችንን አንኖርም ቤታችሁ ሄዳችሁ እንደዚህ እንድትሉ እፈልጋለሁ። እግዚአብሔር ሲያወራኝ ሰምቼዋለሁ እና መካከለኛ የሆነ ኑሮ መኖር አልረካውም። ለእግዚአብሔር ምርጥ ህይወት መኖር እፈልጋለሁ። የደስታ ስሜት ተሰምቶኛል። እናንተ የምትፈልጉትን ነገር ለመስጠት ታዛዥ መሆንስ ተናዳችሁ መቆየት የምትፈልጉትን ሰው ይቅር ማለትስ? በሕይወታችሁ እግዚአብሔርን ማስቀደምስ? ለማጉረምረም ሳይሆን ለማመስገን እግዚአብሔርን እንታዘዝ። ዕብራውያን አምስት ስምንትና ዘጠኝ የእግዚአብሔር ልጅ ቢሆንም እንኳን ከተቀበለው መከራ መታዘዝን ተማረ። በጣም የሚገርመው ነገር እግዚአብሔር ፈጽሞ የማይታዘዝ አልነበረም፣ ነገር ግን መጥፎ ነገሮችን በማለፍ እና በመከራ የመታዘዝን ዋጋ ተማረ። እና ለእግዚአብሔር ታዛዥ መሆን ዋጋ ያስከፍላል። መዳን ነፃ ነው፣ ነገር ግን እኔ የምነግራችሁ የእግዚአብሔር ቅባት ግን ነፃ አይደለም። ከመደበኛው ሕዝብ ከፍ ማለት ከፈለጋችሁና የእግዚአብሔር ኃይል እናንተ ውስጥ እንዲኖር ከፈለጋችሁ መቀባት ማለት ያ ነው። አንድ ጓደኛ እንኳን ባይኖረኝ እግዚአብሔር እንደምወደው እና እሱን እንደማገለግለው እና እውነተኛ ክርስቲያን ለመሆን የቻልኩትን እንደማደርግ ውሳኔ ወስኛለሁ። ጓደኞቻችንን እንዳናጣ በጣም እንጨነቃለን። ሁሉም ሰው ጓደኛ እንዲኖረው ይፈልጋል። ነገር ግን እግዚአብሔር ከወንድም በላይ አብሯቸው የሚሆን ይሰጣቸዋል። አሜን። ስንቶቻችሁ ከጓደኞቻችሁ ጋር ለመቆየት ሕሊናችሁ የማይፈቅድ ነገር አድርጋቸዋል አያችሁ፣ ይህንን ማድረግ ማቆም አለብን። ጠንካራ ከሆናችሁ በጣም ይቅርታ፣ ይሄ እኔ ማድረግ የምፈልገው ነገር አይደለም ወይም እግዚአብሔር እንድሰራ የሚፈልገው ነገር አይደለም ማለት አለባችሁ። እግዚአብሔር በሚያስበው ነገር እንጂ ሰዎች በሚያስቡት ነገር ልንጨነቅ አይገባም። አሜን። ቁጥር ዘጠኝ ዕብራውያን አምስት ዘጠኝ በዚህም ፍጹም ሆኖ ከተገኘ በኋላ እርሱን ለሚታዘዙ ሁሉ የዘላለም ድነት ምክንያት ሆነላቸው። ስለዚህ ነገሩ ይሄ ነው። እግዚአብሔር የመታዘዝ ልምድ አለው እና በህይወቱ ውስጥ ችግር ፈጥሮበታል። ነገር ግን ያ ልምድ የእኛ ዳኝ እንዲሆን የሚያስፈልጉትን መሳሪያዎች ሰጥቶታል። ወይም በሌላ መልኩ ልንገራችሁ፣ እኔ እዚህ ጋር ሆኜ እውነተኛ የሆነን አብረዋችሁ በሕይወት ያለ ነገር የማወራበት ምክንያት ከመጽሐፍ መሸጫ የአንድ ብር ስብከት ስለገዛው እና ጥሩ መልእክት ስላዘጋጀው አይደለም። ዋናው ምክንያት ስለኖርኩና የእግዚአብሔር ቃል እንደሚሰራ ስለማውቅ ነው። እና ከምንም ነገር መዳን እንደምትችሉ አውቃለሁ። እኔ አውቃለሁ፣ እንደማውቅ አውቃለሁ። ነገር ግን ይህ ዕውቀት በቀላሉ አልመጣም። ሰማችኝ። ይሄ እውቀት በቀላሉ አልመጣም። ልምድ ከምታገኙት ነገሮች በጣም አስፈላጊው ነገር ነው። ታዛዥነት የምንዘምረው መዝሙር ብቻ አይደለም ወይም የምንጠቅሰው የመጽሐፍ ቅዱስ ጥቅስ አይደለም ወይም ታዛዥነት ሲሰበቅ ጭንቅላታችሁ ስለተንቀሳቀሰ አይደለም። አሜን። ጆይስ፣ ያ ስለ ታዛዥነት በጣም ምርጥ ቃል ነው ሀሳብ ብቻ አይደለም፣ ነገር ግን ቢመቻችሁም ባይመቻችሁም እርምጃ መውሰድ ነው። አሜን። እዚህ እናንተን ለመስበክ የመጡ ሰዎች የሚናገሩትን ነገር እግዚአብሔር እንዲጠቀመው በቂ ቅባት እንዲኖረውና እንዲያሳመናችሁ እንዲያሳመናችሁ እና ምን ያህል ዋጋ እንዳስከፈላችሁ አታውቁም። አሁን የማወራው ስለ ራሴ ብቻ አይደለም። እኔ እያወራ ያለሁት የእግዚአብሔር ቅባት ስለያዙ በጣም ብዙ ሰዎች በሕይወታችሁ ያለውን ጨለማ ገፍቶ ማሳለፍ የሚችል ስብከ ስለሚሰብኩ ሰዎች ነው። እሺ እግዚአብሔር ቢያቋርጣችሁስ በሚመቻችሁ ጊዜ ወይም ቀላል ነገሮችን ወደ ሌላ እቅድ ሳይኖራችሁ ሲቀር እግዚአብሔር የሆነ ነገር እንድትሰሩ አይጠይቃችሁም። በእውነቱ እሱ ሲጠራችሁ እናንተ ስለምታደርጉት ነገር ግድ የለውም። ጌታ ሆይ ዛሬ ሌላ ዕቅድ አለኝ። ምቾት ማለት የሚስማማችሁ የግል ነገር እና ለግል ምቾቶ የሚስማማ ነገር ነው። ለዚህ ቃል ጥሩ ምሳሌ የሉቃስ ወንጌል 9፤ 57 እስከ 62። በመንገድ ሲሄዱም አንድ ሰው ቀርቦ ወደምትሄድበት ሁሉ እከተልሃለሁ አለው። ኢየሱስም ቀበሮዎች ጉድጓድ፣ የሰማይ ወፎቹም ጎጆ አሏቸው፣ የሰው ልጅ ግን አንገቱን እንኳን የሚያስገባበት የለውም አለው። ኦ፣ በባለአምስት ኮከብ ሆቴል ውስጥ አንቆይም እያልክ ነው። ምን? ያንን አላወኩም ነበር። ወደ ሌላ ሰውዬ ዞረና ተከተለኝ አለው። ሰውየውም፣ ጌታ ሆይ አስቀድሜ ልሂድና አባቴን ልቅበር አለው። ይህንን በጣም እወደዋለሁ። ኢየሱስ የምተኛበት ጥሩ ቦታ የለኝ ምስኪል ድረስ ሁሉም መሄድ ፈልገው ነበር። አሁን አንድ በአንድ ሰበብ ሲፈጥሩ ታያላችሁ። ሌላውን ሰው ግን ተከተለኝ አለው ሰውየውም ጌታ ሆይ፣ አስቀድሜ ልሂድና አባቴን ልቅበር አለው ቁጥር ስልሳን በጣም እወደዋለሁ ኢየሱስም ሙታን ሙታናቸውን እንዲቀብሩ ተዋቸው አንተ ግን ሄደህ የእግዚአብሔርን መንግስት ስበክ አለው በሞቱ ነገሮች መጨናነቅ ማቆም አለብን እግዚአብሔር ከአስር ዓመት በፊት የጨረሰውን ነገር ስንቶቻችሁ ናችሁ እስካሁን በሕይወታችሁ ይዛችሁት ያላችሁት ምን እንደሚሉ ታውቃላችሁ፣ ፈረሱ ከሞተ አስር አመት ከሆነው የመውረጃ ጊዜ ነው። ለነገሮች ወቅቶች አሏቸው። በአንድ ወቅት በደንብ የሚሰሩ ነገሮች እግዚአብሔር ሲጨርስ እናንተን ብትጨርሱ ይሻላል። ምክንያቱም እንደዛ ካላደረጋችሁ ከዛ በኋላ በጣም ከባድ ስራ ይሆናል። ከእኔ ጋር አብሮኛለ ሰው አለ። ዳብሎስን ተቃውሙትና ሸሽቶ ይሄዳል። እንደዛ አይደለም። እራሳችሁን ለእግዚአብሔር ስጡና ዳብሎስን ተቃውሙትና እሱ ሸሽቶ ይሄዳል። ሌላ ሰው ደግሞ ጌታ መከተል ስከተል አለው። ነገር ግን ልመለስና መጀመሪያ ቤቴን ሰዎች እንድሰናበት ፍቀድልኝ አለ። ሁልጊዜ በመጀመሪያ የሆነ ነገር የምናደርገው ነገር አለ። ስለዚህ እግዚአብሔር እንድታደርጉ እንደነገራችሁ ለቤተ ክርስቲያን ገንዘብ መስጠት የምትጀምሩት መቼ ነው? ለዚህ ጉዳይ ግድ የላችሁ። ኢየሱስ ግን እርፍ ጨብጦ ወደኋላ የሚመለከት ሰው ለእግዚአብሔር መንግስት የተገባ አይደለም አለው። የሉቃስ ወንጌል 14 ከ16 እስከ 21፣ ኢየሱስም እንዲህ አለው፣ አንድ ሰው ትልቅ ግብዣ አዘጋጅቶ ብዙ ሰው ጠራ። የግብዣውም ሰዓት በደረሰ ጊዜ የተጋበዙትም እንግዶችን ነው ሁሉም ነገር ተዘጋጅቷል፣ ኑ ብሎ እንዲጠራ አገልጋዩን ላከባቸው። ነገር ግን ሁሉም የየራሳቸው ምክንያት ይፈጥሩ ጀመር። እስኪ ሁላችሁ ምክንያት መፍጠር በሉ። ዋው ታውቃላችሁ፣ በሆቴል በራችን ላይ ሁልጊዜ አትረብሹ የሚል ምልክት አስቀምጣለሁ በህይወታችሁ ያንን ለብሳችሁ መሄድ ስትጀምሩ። ነገር ግን ሁሉም የየራሳቸው ምክንያት ይፈጥሩ ጀመር። አንደኛው ገና አሁን መሬት ስለገዛሁ ሄጄ ማየት አለብኝ፣ ይቅርታ አድርግልኝ አለው ሌላኛውም አምስት ጥማድ በሬዎች ገዝቻለሁ፤ እነርሱን ልፈትናቸው ስለሆነ እባክህ ይቅርታ አድርግልኝ አለ። ሌላው ደግሞ ገና ሙሽራ ስለሆንኩ ልመጣ አልችልም አለ። እግዚአብሔር እንዳስተምር ሲጠራኝ ህይወት የምን እንደነበረ ብታዩ ደስ ይለኝ ነበር። ሶስት ልጆች ነበሩኝ እና በመጀመሪያዎች የተወሰኑት አመታት ሌላ ልጅ ወለድኩ። ስለዚህ አራት ልጆች ሆኑ። ሃምሳ ዓመት እስኪሞላኝ ወደ ቴሌቪዥን አልመጣሁም ነበር። አሁን ለሃያ ስድስት ዓመት በቴሌቪዥን ቆይቻለሁ። እባካችሁ ልጆች ስላላችሁ የሆኑ ነገሮችን ማድረግ አልችልም አትበሉኝ። እባካችሁ እድሜያችሁ ትልቅ ወይም በጣም ትንሽ ስለሆን የሆኑ ነገሮችን ማድረግ አልችልም አትበሉኝ። እግዚአብሔር የጠየቃችሁን ማንኛውም ነገር ማድረግ ትችላላችሁ። እግዚአብሔር እንድትሰሩ የጠየቃችሁን ማንኛውም ነገር ማድረግ ትችላላችሁ። እነዛ ዓመታት ስታስቡት ቀላል ይመስላል። ቀላል አልነበሩም። እንዴት ከባድ እንደነበረ ልነግራችሁ እንኳን አልችልም። ምክንያቱም በሕይወቴ ውስጥ በጣም ብዙ ችግሮች ነበሩ። እኔ ሳድግ በቤተሰብ አማካኝነት ወሲባዊ ጥቃት ደርሶብኛል። ማለቴ ችግሮች ነበሩብኝ። ትንሽዬ ሳይሆን በጣም ትልቅዬ ነበሩ። በህይወቴ ላይ የደረሱብኝ እነዚህ ሁሉ ነገሮች ተጠቅሜ እንደ እውነተኛ ክርስቲያን ሰዎችን ለማስተማር እየሞከርኩ ነው። እግዚአብሔር ያንን እንዳደርግ ለምን እንደፈቀደልኝ አላውቅም፣ ነገር ግን ፈቅዶልኛል። በጣም ብዙ ትምህርት አልተማርኩም። እኔ የተመረቅኩት ከሁለተኛ ደረጃ ትምህርት ቤት ነው። በእንግሊዘኛ ለመውደቅ ተቃርቤ ነበር፣ ነገር ግን አሁን ከመቶ በላይ ቋንቋዎች እየሰበኩ ነው። ሰማችሁኝ? እግዚአብሔር በጣም አስቂኝ ነው። ማለቴ ከእግዚአብሔር ጋር መዋል ከጀመራችሁ በጣም ትደሰታላችሁ፣ ምክንያቱም እሱ በጣም አስገራሚ የሆኑ ነገሮችን ሲሰራ ታዩና። እና እናንተ አስተማሪዎቼ ለጋዜጠኝነት ስኮላርሽፕ እንዳመለክት ይፈልጉ ነበር፣ ምክንያቱም የመጽሐፍ ስጦታ እንዳለኝ ያውቃሉ። ነገር ግን እኔ ወደ ኮሌጅ መሄድ አልችልም ነበር፣ ምክንያቱም ከአባቴ ርቄ መሄድ ነበረብኝ። በ17 እና በ18 ዓመቴ የማስበው ነገር ቤቴን ጥዬ መሄድና ራሴን መንከባከል ወደምችልበትና ማንም የምሰራውን ነገር ወደማይነግረኝ ቦታ መሄድ ነበር። ስለዚህ የመጽሐፍ ትምህርት የጋዜጠኝነት ስኮላርሽፕ ወይም ዲግሪ አልነበረኝም። ከ130 በላይ መጽሐፍቶችን ጽፌአለሁ። ስለ ራሴ እየጎረርኩ አይደለም። እየነገርኳቸው ያለው እግዚአብሔር ስለሚያደርገው ነገር ነው። ማለቴ ለማመን ስለሚከብድ በጣም አስቂኝ ነው። ማለቴ እውነቴን ነው። እንዴት ለማመን እንደሚከብድ የምታውቁት አይመስለኝም። እና ስለ እምነት ደረጃዎች ስናወራ እግዚአብሔር ይርዳን። ሁሉም ሰው ደህና መሆን ይፈልጋል። ሁላችንም ስህተት እንዳልሰራን ማረጋገጥ እንፈልጋለን። እኔ በጣም ብዙ ስህተቶችን ሰርቻለሁ፣ ነገር ግን እግዚአብሔር ይመስገን በጣም ጥሩ ነገሮችንም ሰርቻለሁ። የመጽሐፍ ቅዱስ ትምህርት እያስተማርኩ ነበር እና በልቤ ውስጥ በጣም ትልቅ እልም ነበረኝ። ማን ያውቃል? ቃል በልባችሁ ስልም ሲኖራችሁ እብድ እንደሆናችሁ ወይም እግዚአብሔር እንደሆነ አታውቁም። እግዚአብሔር ነው ብላችሁ ታስባላችሁ። ያንን ማመን ትፈልጋላችሁ። ነገር ግን እንዴት እርግጠኛ እሆናለሁ ትላላችሁ። አታውቁም። ስለዚህ ሞክራችሁ ማየት አለባችሁ። እና አስፈሪው ነገር ያ ነው። እግዚአብሔር አብርሃምን እናትህንና አባትህን የለመድከውን ነገር ጥለህ ከምትኖርበት አካባቢ ሂድና የምታውቃቸውን ሰዎችና ነገሮችን ጥለህ ሂድና እኔ ወደማሳይህ ቦታ ሄድ ሲለው እንዴት የተሰማ ይመስላችኋል? አሁን እንደዚህ ማድረግ የሚፈልግ ሰው አለ? እኔ ስራ ሰራ ነበር እና ጥሩም ገንዘብ አገኝ ነበር። በጊዜው በጣም ጥሩ ገንዘብ አገኝ ነበር። የመስሪያ ቤት መኪና ነበረኝ። በመስሪያ ቤቴው ስልጣን ነበረኝ። ነገር ግን በስራዬና በልጆቼ ምክንያት የማጠናበት ጊዜ አልነበረኝም። እግዚአብሔር ላዘጋጀልኝ ነገር መዘጋጀት ነበረብኝ። እግዚአብሔር ስራዬን እንዳቆም የፈለገ መሰለኝ። ግን እሱን የማደርግ ከሆነ ሌላ ችግር አለ ከገበያችን የምናወጣው ገንዘብ ይበልጥ ነበር እንዴት ለነገሮች የምንከፍለው እግዚአብሔር እኔ ረዳሽ አለ አለኝ ጌታ ምረቱን ይስጣችሁ ስለዚህ እሱ ነገረኝ ነገረኝ ነገረኝ ስንቶቻችሁ እግዚአብሔር ነገረኝና ነገረኝ ስል ምን እያልኩ እንደሆነ ታውቃላችሁ የሙሉ ቀን ስራዬን አቁሜ የትርፍ ቀን ስራ ጀመርኩኝ መልእክቱን አያችሁት ስንቶቻችሁ ናችሁ በትርፍ ሰዓታችሁ የምትታዘዙት እግዚአብሔር እንድሠራ የጠየቀኝ ትንሽዬ ነገር ሰራው ነገር ግን እንደ ድንገት እሱ ካልረዳን የመጠባበቂያ እቅድ ነበረኝ እሱም ሂሳባችንን ለመክፈል ይረዳናል። ምን እንደተፈጠረ ገምቱ ከትርፍ ጊዜ ስራ የተባረርኩ እኔ ከስራው የምባረር ሰው አልነበርኩም። ማለቴ በጣም ጥሩ ሰራተኛ ነበርኩኝ። ሁልጊዜ በስራዬ እድገት አገኛለሁ እና ከፍ ወዳለ ቦታም መሄዳለሁ። ነገር ግን ተባረርኩ። በስራዬ ላይ ትክክለኛውን ነገር ማድረግ አልቻልኩም። የነካሁት ነገር ሁሉ ተበላሸ። ብዙም ሳይቆይ እግዚአብሔር ሲለኝ የነበረው ነገር ገባኝ። ስራ ካቆምኩ በኋላ በመጀመሪያው ሳምንት እንዴት እንደፈራሁ ልነግራችሁ እንኳን አልችልም። አስታውሳለሁ አንድ ቀን በቤቴ ውስጥ እየተራመድኩ ነበር እና ጉልበቴ በጣም ደክሞ ስለነበር የምወድቅ መስሎ ነበር። ነገር ግን እግዚአብሔር ይህን በሁለት መንገድ ማድረግ ትችላለሽ፣ ስለዚህ ቀንና ማታ ማሰብ ትችላለሽ ወይም እኔ በታምሬ እንድረዳሽ ታምኛለሽ አለኝ። ከዛም በኋላ ለስድስት አመት በየወሩ ያስፈለገን አርባ ዶላር ብቻ ነበር። እሱም ተጨማሪ ልብስ ወይም ለመኪናችን ጎማ ወይም ሌላ ተጨማሪ ነገሮች ካስፈለገን ነው። ነገር ግን በየወሩ ለስድስት አመታት በመለኮታዊ ኃይል የሚያስፈልገንን ገንዘብ ሰጥቶናል። አሁን የምነግራችሁ እነዚያ በጣም ከባድ አመታት ነበሩ። ነገር ግን እግዚአብሔርን ማመን የተማርኩት ያኔ ነው። እናም እዚህ ጋ ቆም የእግዚአብሔር ታማኝ ነው የምላችሁ። ለዛ ነው ሁልጊዜ ደህና አትሆኑ። በውሃ ላይ መራመድ ከፈለጋችሁ ቢያንስ ከመርከብ ላይ መውረድ አለባችሁ። እግዚአብሔር ሁልጊዜ በሚመቸን ሰዓት አይደለም የሆነ ነገር እንድንሰራ የሚጠይቀን። እና አትረበሹ የሚለውን ቃል ከህይወታችን ማውጣት አለብን። እሱን ለመታዘዝ መዘጋጀት አለብን። እሱን ካደረግን ከእግዚአብሔር ጋር በጣም ጥሩ ግንኙነት ይኖረናል።